ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በአባ አትናቴዎስ ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገው ተአምር መታሰቢያ በዓል፣ የቅዱስ አባ ሳሉሲና የደብረ ክሳሔው አቡነ አብሳዲ የዕረፍታቸው መታሰቢያ በዓል፣ ዳግመኛም አባ ገሪማ ወይም ይስሐቅ ዘመደራ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አትናቴዎስ መስከረም ሰላሳ በዚች ቀን የእስክንድርያው ሊቀጳጳሳት በሆነ በከበረና በተመሰገነ በአባ አትናቴዎስ ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገው ተአምር መታሰቢያ ሆነ። ይህም ሁለተኛም ቁስተንጢኖስ ወደ ረከሰች የአርዮስ ሃይማኖት በገባ ጊዜ የእስክንድርያውን ሊቀጳጳስ አባ አትናቴዎስን አሳዶ ከሃዲውን ጊዮርጊስን በእስክንድርያ መንበር ላይ ሾመው። የአርዮስም ሃይማኖት እንዳጠናክር የረከሰ የአርዮስን ሃይማኖት የማይቀበሉትን ግን ሁሉንም ይገድላቸው ዘንድ አዘዘው። ብዙዎች ፈረሰኞች፣ ጦረኞች ለእርሱ ሰጥቶታልና ስለዚህም ከእስክንድሪያ ሰዎች ቁጥር የሌላቸው ብዙዎች ምእመናን ገደላቸው። ቅዱስ አትናቴዎስም በተሰደደበት ስድስት ዓመት ኖረ። ከዚያም በኋላ የእግዚአብሔርን ልጅ ካደው ታናሹ ቆስጠንጢኖስ ወዳለበት ወደ ቁስጥንጥንያ ተነስቶ ሄደ። ንጉሡንም እንዲህ አለው፣ ወደ ተሾምሁበት መንበሬ ተመልሰኝ እንደሆነ መልሰኝ፣ ይህ ካልሆነ የምስክርነት አክሊል እንዲቀበል ግደለኝ አለው። ንጉሡም ይህን ነገር ከእርሱ በሰማ ጊዜ በታናሽ መርከብ አድርገው ያለ ቀጻፊና ያለ መብልና መጠጥ በባህር ውስጥ እንዲተው ታዘዘ። ንጉሡም በስጥመት ወይም በረሃብና በጥም እንደሚሞትለት አስቦ ነበርና የቀናች ሃይማኖቱንም ስለመለወጡ እንዳይዘልፈው ከእርሱ ያርፍ ዘንድ እንዲሁ ንጉሱ እንዳዘዘ በቅዱስ አትናቴዎስ ላይ አደረጉበት። ንጉሱም እንጀራና ውሃ ባይሰጠው ከሰማይ ለእርሱ የወረደ እንጀራ፣ ስለ እርሱ የፈለቀ ውሃም አለው። የመርከብም ቀዛፊ ቢከለክለው እነሆ ዓለሙን ሁሉ በቃሉ የሚጠብቅ የሚመራ ከእርሱ ጋር ነበር። ስለዚህም ቅዱስ አትናቴዎስ በውስጡ የተቀመጠባት ያቺ መርከብ መላእክት እየቀዘፏት በጸጥታና በሰላም ተጓዘች። በሶስተኛውም ቀን ከእስክንድሪያ ወደብ ደረሰ። የምእመናን ወገኖችም ደግ ጠባቂያቸው እንደደረሰ በሰሙ ጊዜ እጅግ ደስ አላቸው። መብራቶቹንም በመያዝ በምስጋና እየዘመሩ ሊቀበሉት ወጡ። እግዚአብሔርንም እያመሰግኑ ወደ ቤተ ክርስቲያን አስገቡት። ጋዲ ጎርጊስም ከወገኖቹ ጋር ወጥቶ ሄደ። በዛችም ቀን ቅዱስ አትናቲዎስ ለእግዚአብሔር ታላቅ በኋላ ከበረ። የእስክንድሪያም ሰዎች እስከ ዛሬ ድረስ ያከብሩታል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባት ቅዱስ አባ ሳሉሲ ነው። በዚችም ቀን ቅዱስ አባ ሳሉሲ የእረፍቱ መታሰቢያ በዓል ነው። ይህም ቅዱስ መስተጋድል ሲሆን ራሱን እንደ እብድ አደረገ። እርሱም በስውር ይጸልያል፣ ይጾማል፤ በሰው ፊት ግን ምንም አይጸልይም፣ አይጾምም። በየጠዋቱ ሁሉ የሚመገበው የሳር ፍሬ አድርጎ በሰው ፊት ያላምጣል። በምሽት ጊዜ ግን ከወንድሞች መነኩሳት ጋር ምንም አይቀምስም። አበመኔቱ አባይ ሳቅ እና መነኩሳቱ ሁሉ ከስራው የተነሳ ያደንቁታል። ይህንንም ልማዱን ሊያስጥሩት ይሻሉ፣ ነገር ግን ልቡን እንዳያሳዝኑ ሲያስባሉ። በአንዲት ዕለት የገዳማቸው በዓል ሆነ። አበመኔቱም አባይ ሳቅ መነኩሳቱን እንዲህ አላቸው። ቅዱስ ቁርባንን ከመቀበሉ በፊት እህን እንዳይቀምስ አባሳ ሉሲን ጠብቁት፣ አሉ። እነርሱም ጠበቁት። የሚበላበትም ጊዜ ሲደርስ ከእነርሱ ሊለይ ወደደ። መነኩሳቱም ከለከሉት። እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳልሆንባችሁ ልቀቁኝ ብሎ ጮህባቸው። ባልተውትም ጊዜ በዚያን ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከእኔ ማነኩሳት ይቻዲኝ ይብሉ የቤተ ክርስቲያንን ግድግዳ በቆሙ መታበት። ህንፃውም ተሰንጥቆለት በዚያ ወጥቶ ሄደ። የግድግዳውም ግንብ ተመልሶ እንደቀድሞ ሆነ። ተሰበሰቡትም ይህንን ድንቅ ተአምር በአዩ ጊዜ 300 ጊዜ ኪራላይሱን እያሉ ጮሁ። በዚያንም ጊዜ ያቺ ጎብ ወድቅ አገኟት። በታላቅ ክብር በቤተ ክርስቲያን ውስጥ አኖሯት። ድውያንንም በመፈወስ ከእርሷ ብዙ ተአምራት ተደረገ። ሊቀ ጳጳሳቱን በሰማ ጊዜ እርሷ ሊባረክ ወርዶ ያቺን ቆብሎ ውስጥ ያትፈለገ በየጊዜውም ሲወስዳት ወደ ቦታው ወደዚህ ገዳም ትመለሳለች። እንዲህም ሶስት ጊዜ ሆነ። ከዚህም በኋላ መውሰዱን ተዋ። ከብዙ ወራትም በኋላ እንደ ዛሬው ሁሉ በዚች ቀን አባሳ ሉሲ በዚህ ገዳም ባረፈበት ቦታ ተገልጾ ተገኘ። በክብርም ገንዘው ቀበሩት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ አብሳዲ ዘደብረ ማርያም ወይም ክሳሄ ነው። አቡነ አብሳዲ አጽፋቸው እንደ ጀልባ ተጠቅመው የኢያርኮን ባህር የተሻገሩት የታላቁ ጻድቁ የአቡነ ውስታቴዎስ ከፋሬ ባህር ደቀ መዝሙር ናቸው። የደብረ ክሳሄው አቡነ አብሳዲ ግድላቸውን የፈጸሙት ኤርትራ ውስጥ ነው። አቡነ ውስታቴዎስን ጌታችን በቃሉ ጠርቶ በላይህ ላይ ያለው ቅዱስ መንፈስ በወዳጅ በልጅ አብሳዴ ላይ አሳድር። ሙሴ የራሱን መንፈስ በነዌ ልጅ በኢያሱ ላይ እንዳሳደረ ኤልያስም በረድኡ በኤልሳ ላይ እንዳሳደረ አላቸው። ምክንያቱም ልጆቻቸውን ትተው ወደ ኢየሩሳሌም ከዚያም ወደ አርማንያ እንዲሄዱ ነግሯቸዋለና ነው። አባታችንም ልጃቸውን አቡነ አብሳድን ሶስት ጊዜ አብሳዴ አብሳዴ አብሳዴ ብለው ጠሩት። እርሱም አባቱን አቤት፣ ጌታዬ ሆይ ጠርተኸኛልና አለው። አባታችን የኡስጣቴዎስም እነሆ በረከት ከሰማይ ለአንተ ተሰጠች ይችንም በረከት ብርና ወርቅን የሚወዱ ራሳቸውንም ወደ ጠባብ ብር ያስገቡ እንዲያንተ ካለ ጻድቃንና ከተመረጡ በቀር መቀበል የሚችል የለም አለው። እነርሱም ስጋቸውን አሳልፈው ለጻር፣ ለጭንቅ የሰጡ ናቸው። ከተወለዱም ጀምሮ ጣፋጭ የሆኑ የምድር ምግቦችን ያልወደዱ ናቸው። ራሳቸውንም እንደምታልፍ ነፍስ ያደረጉ ናቸው አነው። አባታችንም ኤውስጣቴዎስም ይህንን ተናግረው በአብሳደ ራስ ላይ እጃቸውን ጫኑ ሙሴ በኢያሱ እንደጫነ፣ ያዕቆብ በይሁዳና በሌዊ ልጅ እጁን ጭኖ ለመንግስትና ለቀነት እንደባረጋቸው። ዮሴፍም ልጆቹን ኤፍሬምና ምናሴን ይባረካቸው ዘንድ ወደ አባቱ እስራኤል አምጥቷቸው እርሱ የተባረከና ቅዱስ ሕዝብ ያደርጋቸው ብሎ እንደባረካቸው እንደዚሁ ሁሉ አባታችን ኤውስጣቴዎስ ልጃቸውን አብሳድን እንዲህ እያሉ ባረኩት። የቀደሙ አባቶች በረከት፣ የነቢያትና የሐዋርያት በረከት፣ የሚነሱ የሰማዕታት በረከት እና በተጋድሎ የጻኑ የጻድቃን በረከት፣ የቅዱሳን መላእክት በረከት፣ ማኅበረ በኩር የተባሉ የሁሉም ቅዱሳን በረከት፣ አምላክን የወለደች የመቤታችን የቅድስት ድንግል ማርያም በረከት፣ የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይና በልጆች ላይ ይደር መታሰቢያዬንና መታሰቢያህንም በሚያደርጉ ላይ ይደር ለዘላዓለሙ አሜን። ብለው መባረክን ከባረኩ በኋላ አብሳዲን ግንባሩን ቀብተው አተሙት። አቡነ አብሳዲ ገዳማትንና ምንኩስናን ለማስፋፋት ብዙ የደከሙ ታላቅ አባት ናቸው። ቀንና ሌሊት ሳያርፉ ምእመናንን በማስተማር አባታቸው የኤዎስጣቴዎስ እንዳስተማራቸው ገዳማትንና ምንኩስናን በኤርትራና በኢትዮጵያ በማስፋፋት ለገዳማዊ ምናኔ ትልቅ አስተዋጽኦ ያደረጉ ሐዋርያ ናቸው። በመንፈስ የወለዷቸው በርካታ መነኩሳት ልጆቻቸው አማካኝነት በኢትዮጵያና በኤርትራ የተገደሙ ገዳማት ከ120 በላይ ናቸው። በልጆቻቸው አማካኝነት በኤርትራ ከተገደሙት ገዳማት ውስጥ ደብረኮል አቡነ ብሩክ፣ መራጉዝ የአቡነ ዮናስ ገዳማት ወይም ደብረ ድዮሃን ደብረ ድዮሃን ቋሃይን የደብረ ጽጌ ትምዛ፣ ደብረ ጽጌ ትምዛ፣ ደብረ ሳህል ዛይዶ ኮሎም፣ ደብረ አቡነ ሙሴ ወይም አይጎርዞ፣ ደብረ ሲና አቡነ ድምናያኖስ፣ ምድሬ ወዲ ሰበራ፣ ደብረ ሀርያት አቡነ ሴት ወይም አዲቂታ፣ ደብረ ማርያም ወይም አይላና ሌሎች ይገኙበታል። እነዚህ እንደ ምሳሌ ጠቀስን እንጂ በኢትዮጵያም የአቡነ አብሳዴ ልጆች የመሰረቷቸው በርካታ ገዳማቶች አሉ። አባታችን የረጅም ዘመን ተጋድሏቸውን በፈጸሙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ተገልጦላቸው በሰሜን ያለች ይቺ ገዳም ባሪኬላሃለሁና ከልጆች ጋር በእርሷ ኑር ካላቸው በኋላ ቃልኪዳን ገብቶላቸው ተሰወረ። ቀደም ብለን እንደጠቀስነው ይችም ለአባታችን የተሰጠቻቸው ገዳም ደብረ ማርያም ወይም ደብረ ክሳሄ ናት። ከዚህም በኋላ ቅዱስ አባታችን አብሳዴ ደከመኝ ልረፍ ሳይሉ መላ ዘመናቸውን ሐዋርያዊ ተልዕኳቸውን ፈጽመው እግዚአብሔር ቃል ኪዳን ተቀብለው በ101 ዓመታቸው መስከረም 30 ቀን በ1383 ዓ.ም አርፈው ቆሃይን በምትገኘው ገዳማቸው ደብረ ክሳሄ ደብረ ማርያም ገዳም ተቀበሩ። በዚህ ዕለት ታስበውና ተከብረው የሚውሉ ሌላው ቅዱስ አባታችን አባ ገሪማ ዘመደራ ወይም አባ ይስሐቅ ነው። አቡነ ገሪማ የተወለዱት በአምስተኛው መቶ ክፍለ ዘመን ሮም ውስጥ ነው። ወላጆቻቸው መስፍና ያኖስና ሰፍነገያ እግዚአብሔርን የሚወዱ የሮም ከተማ ንጉስ እና ንግስት ነበሩ። ልጅ በማጣታቸው መቤታችንን ለምኗት መብርሃንም ደግ ፍሬ ሰጠቻቸው። ስሙን ይስሐቅ ብለው አሳደጉት። ገና በልጅነቱ አባቱ ድንገት በመሞቱ ይስሐቅ በዙፋኑ ተተክቶ ነገሰ። ለሰባት ዓመታት ህዝቡን በፍስሐ እያስተዳደረ መጻሕፍትንም እያጠና ኑሯል። አንድ ቀን ግን ከግብጽ በረሃ የተላከ ደብዳቤ ደረሰው። ላኪው አባ ቤንጤሊዮን ሲሆኑ መልእክቱም ምድራዊ ንግስና ምን ያደርግልሃል ይንቁንስ በሰማይ ለዘላለም እንድትነግስ ወደ በረሃና የሚል ነበር። ንጉስ ይስሐቅ አላመነታም። ሌሊት ተነስቶ ወደ ፈጣሪው ጸለየ። በለበሳት ልብስ ብቻ ዙፋኑን ጥሎ መነነ። ድንገት ግን ቅዱስ ገብርኤል ደርሶ በቀኝ ግንፉ ነጥቆ ግብጽ አባ ጴንጤሌውን በዓል አኖረው። እርሳቸውም ተቀብለው ፍኖተ አበውን አስተምረው አመነኮሱትና ዘጠኝ ሆነው ወደ ኢትዮጵያ መጡ። በሰዓቱ ቅዱሳን በሀገራችን ብዙ ሲሰሩ አንዱ ታላቁና አባ ይስሐቅ ወይም ገሪማ ናቸው። ሰውነታቸውን በገድል ቀጥቅጠው ቆዳና አጥንታቸው ተጣብቆ ነበር። አንድ ቀን አባ ይስሐቅ በልቶ ቀደሰ ብለው ነግረዋቸው አባ ጴንጤሊሆን አዘኑ። ልምከር ብለው ልጄ ይስሐቅ የሰማሁብህ ነገር አለና ሰዎችን አርቅልኝ አሉት። አባ ይስሐቅ ግን ሰዎች ብቻ አይደሉም፣ ዛፉም እንጨቱም ገለል ሊበል ቢሉ የቤተ ክርስቲያኑ አጸድ አንድ ምዕራፍ ወይም ሁለት መቶ ሜትር ተጠራርጎ ሸሸ። ይህንን የተመለከተ አባ ጴንጤሊሆን ወልዴ ይስሐቅ ገረምከኔ፣ ልጄ ይስሐቅ ገረምከኝ አሏቸው። ከዚያም ጊዜ ጀምሮም አቡነ ገሪማ ተብለው ቀሩ። አቡነ ገሪማ ወደ መደራ ሲሄዱ እነዚህ ይሸሹ ዛፍና ድንጋዮች ገሪማ ለእኛም ግሩምና እያሉ በዝማሬ ተከትለዋቸዋል። ይህም የተደረገው በዚህች ዕለት መስከረም ሰላሳ ቀን ነው። ጻድቁ ወንጌልና ገዳማትን ከማስፋፋት ባለፈ ብዙ ተአምራትን ሰርተዋል። ስንዴ ጧት ዘርተው በዘጠኝ ሰዓት ያፈራ ነበር። በጽባይ ዘር ወበሰርክ ያርር እንዲ ጧት የተከሉት ወይን በዘጠኝ ሰዓት ያፈራ ነበር። አንድ ቀን ምራቃቸው ቢወድቅ ጠበል ሆኖ ዛሬም አለ። ብዕራቸው ወርቃ አብብ አፍርታለች። አንድ ቀን ድርሳን እየደረሱ ሊመሽ በመሆኑ ፀሐይን አቁመዋታል። ከዚህ ሁሉ ዘመን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ በማይዋሽ ንጹህ አንደበቱ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያን ያደረገ እስከ አስራ ሁለት ትውልድ እምርልሃለው አሉ። አንተ ግን ሞትን አትቀምስም ብሏቸው ተሰወረ። ያን ጊዜ መላእክቶ በሰረገላጭ ነው እየዘመሩ ብሄረ ሕያዋን አድርሰዋቸዋል። እግዚአብሔር ምስጋና ይሁን፣ በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላአለሙ አሚን። ጌታ ሆይ ከብልጽግናቸው ብዛት የተነሳ